ፊት ለፊት ነው። እንኳን ደስ አለሽ። በዚህ አጋጣሚ እንኳን ደስ አለሽ። እኔ ሰው ሰለመልኝ ብዬ እየተደሰክ ወደ ክርስትና ተመለስክ ተባልኩኝ ብኛል። እነሱ ፖለቲካ ይሰራሉ። እና ወላሂ እናሰጣለን እኮ ዘማትልም እና ጃ በዚህ አጋጣሚ ወላሂ በጣም ነው የማመሰገነህ። ታውቃለህ፣ መልካም ሰው ነህ። እንደይና ታምጩ እና እንኳን ደስ አለህ ለማንኛውም ህልም ስለተሳካልህ ደስ ብሎኛል። ያው እኛ በጣም እናከ፣ ወዴት ነው የምሄደው አለሁ፣ እንዴ እናክብር እንጂ እኛም እዚህ ጋርም ከጀማው ጋር እናክብር ደስታውን ብዬ ነው እኛማ ገና ብዙ ድግስ ይጠበቅብናል። ግን ያው እዚህ ገና ክብር መጀመሪያ ብዬ ነው እና እንኳን ደስ አለ፣ ደስታህን ያቆይልህ እስከመጨረሻ ያርግልህ ብዬ አለው። እንግዲህ ውድ ወንድሜ አለ ይጠብቅልህ። አሚን አሚን አሚን አሚን። አምባይን አመጣሹ አንቺ ልጅ ግን ጃምን ታገኛ እኔ ሳልሰማ ወሳኝ ሰው ሳለመ፣ ይጂ አያ ዮ ዮ ዮም መጣ በጣም በጉጉት ስንጠብቅ የነበረ ሰው በቃ ሙስሊም ሆነ፣ አልሐምድሊላህ። እንግዲህ ኢንሻአላ ተምረው ደግሞ ዳዋስ ሲያደርጉ ሰርፕራይዝ ያደርጉናል፣ እዚህ ታያላችሁ። በቃ ኢንሻአላ ማንም ይሁን። ምን አስጨነቀሽ አንቺ? አንቺም ስትሰልሚ እንዲሁ እናከብራለን። ወይ በስማሞች፣ ለጠላት የማልመኘው አሁን ባንጣላስ። ጃ ምን አገኘህ በእናትህ? ጃ ሰላም አለይኩም ወራህመቱላሂ ወበረካቱ ለሁላችሁ ረቂቅ እንዴት ናችሁ ደህና ናችሁ ጃ የለም ነው እሺ ኢድ ሙባረክ ብያችኋለው እንኳን አደረሳችሁ ተቀበለ የለም ረቂቅ እንትን በቃ እሺ ሰላም አለይኩም አብዱል ማሊክ ጃ አለ እንኳን አደረሰህ ብያለሁ እሱ ደህና ነን እንዴት ነው እንዴት ነህ? ጠፋህ። ዐለይኩም ሰላም። አንዳንዴም ለእኛ ጊዜ ይስጥን። ህይወትን ስራ ብቻ አታርገው። አይ እመጣለሁ ኢንሻላህ። ሻንጣ ይከፈታል። አትቀመጥም ወይስ ልትሄድ ነው? የቱ የያዝከው ነው? ህፃ ይሄ ድሮ ትንሽ እያለው ማቀው ጨዋታ ሳጥን ሊከፈት ቁጥር ሳጥን መረጥ ምናምን ነገር የሚባለው ሰው ጨዋታ ትዛ ላይ ተለቪዥን ላይ ያለው አንድ ሁለት ሊከፈት ነው። ዮኒ የሚባል ሾካካ ልጅ እያስቸገረኝ ነው። በጣም እስትራይክ እያደረገኝ ነው። እሺ ኔው እሺ፣ ማን ቀጥለ እንትን ራሹ ወይ? አላወራም እኮ

ለአላህ እያጎበደሽ ስታሳለፊው ያለው ስሜት ይለ በብቸኝነት አላህን እያመሰገንሽ ጁማ ነበረ። በዛ ላይ ደብል ማለት ነው። ሄድን መስጂድ፣ ሰገድን፣ ምናምን አላህችንን አመሰገንን፣ አመለክን ምናምን። በቃ ከዚህ በላይ ትልቅ ነገር ምን አለ? ግን ምንድን ነው ባህሉ ዛሬ አረፋ እንደሆነ እና ትርጉሙ ምናምን፣ ነቢዩ ኢብራሂም መስዋዕት ያቀረቡበት እሱን በማስመልከት በግ መስዋዕት አቅርበው ነበር። ልጃቸውን እስሜልን አላህ ሰዋልኝ ብሎ ጠይቋቸው ማለት ምን ያህል ታዛዥነታቸውን ለማየት ማለት ነው። ከዛ ከዛ ምትክ በግ ተሰቷቸው በጉን መስዋዕት የተደረገበት? በቃ ሌላ ምንም ትርጉም የለውም። ትልቅ ትርጉም ነው። ይበቃ የሚባል ነው አዎ ማለት ኮንቲኒት የለውም። መቃዛ ላይ ያበቃ ነገር ነው ወይ ማሊክ? የጨረስክ መስሎኝ እኔ ነኛ ወረድኩ። ከመትገባ ከሆነ ና ገባ። አንድ ሰው ማንን ላስወርደ? የጨረሰ ሰዓዱ ይሄ ላስወርድሽ ቀይ ልወርድላችሁ። አርፈ ተቀመጥ አንተ። ምን ያንቀለቅለዋል? ቀልቃለ ሰዓዱ ከሌለች ብዬ ነው። ችግር የለም በቃ እኔ ወርዳለሁ። አንተም አርፈ ተቀመጥ። ምን ያንቀለቅል ምን ቀልቃላ ብቻ ነው ያለ? ይሳደረባችሁ ነው። ባይዘ እስኪ አትረብሹ፣ ላውራው ምንድን ነው ነገረኛ። ጃ ጨርሻለሁ፣ ወላሂ ጨርሻለሁ። አይ በተደጋጋሚ ስለሚመውቱኝ ስለሚወርዱኝ ነው እነሱ መስሎኝ። አሁ በለኝ፣ ጨርሻለሁ። ጋዝ ላይ የመቀመጥ ሱስ አለብህ፣ ያየ ነው ማለት ነው። እሺ ጂጂ፣ አረ የለብኝም። ጃ እና እስኪ ነገር ማለት ኦልሬዲ በግ ስለሰው ብቻ ነው የሚከበረው አበቃ ይሄ ነው ዋናው። እንትኑ ሀጅ ይደረጋል ምናምን። ብቻ ሰፋ ያለ ማብራሪያውን በቀጣይ ሰፋ አድርገን እንትን። አሁን እኛ የፋሚሊ ጊዜ እያሳለፍን ነው። እሺ ግን ሁ ባህለው። እሺ ግን ትርጉሙ፣ ዋናው ፍሬ ሐሳቡ ምንድን ነው የሚለውን ለማወቅ ነው። አዳምጪው ምንም ትርጉም አልሰጠኝም። በግ ታረደ ብቻ ምንድን ነው በግ መታረድ ለእኛ ትርጉም ይሰጠናል በቃ ችግር የለውም እሺ ትርጉሙ ወዳለው ነገር ያ የበጉ ምትክ ያ አንድያ ልጁን የሰዋበት ሊሰዋ ወደ ተራራ ይዞበት የወጣ እንጨቱን አሸክሞ የክርስቶስ መታረድ ምንድን ነው ትርጉሙ አሁን እኮ ስለ አሁን እኮ ስለ እንትና ነው። አንደኛ ልጅ ይዞት ስለሚወጣውን ስለ ክርስቶስ ይሆነው አይደለም አብርሃም አንደኛ ልጅ ነው ይዞት ይወጣው ይሳው። ወይ ወይ ወይ ጂጂዬ ባይ ዘ ወይኔ፣ በጣም ታሳዝኝኝ ነበር። እስቲ ዛሬ ግን ጥልጥልሽን አውጥቼ ከዚህ ቤት ላስወጣሽ። የኢየሱስ ክርስቶስ መሰቀል ምንድነው ትርጉሙ? መልሽ፣ ይሄን መልሽ፣ ካልሆነ አስወርድሻለሁ። የኢየሱስ ክርስቶስ መሰቀል ትርጉሙ ምንድነው? ከዘላለም ይወስለመታ እኮ ምንድነው ትርጉሙ? መግለጥ ሞት እኮ መገደሉ ምንድን ነው ትርጉሙ? ለምንድን ነው የተገደለው? ሲሆን ምንድን ነው ትርጉሙ? ዋት ኢዝ ዘ ፖይንት መገደሉ? የምን እኮ እሺ፣ ለምንድን ነው አይደለም? ላይክ መሞቱ ምንድን ነው ትርጉሙ? ህይወት ማግኘት፣ የዘላለም ህይወት ትርጉሙ ማግኘት፣ ትርጉሙ እሱ ነው። ስለ እሱ ነው። ምን አስቡት፣ ሰው መስዋዕት ሲሆን ሰው አይ፣ ሰው አይደለም አምላክ፣ ለአምላክ መስዋዕት ሲሆን ስሜት ስሜት

የአብርሃም ይልቅ የዛ ያንን ምንድነው እሱ እንደው እሱ ምሳሌ ክርስቶስ ነው። እኛ ትርጉም አይሰጥም ብያለሁ እኮ። አንድያ ልጁን አብርሃም ሊሰዋ እንደሄደ ሁሉ እግዚአብሔር አብ ክርስቶስን ለእኛ ሲል ሊሰዋልን ሰጠን። ስለዚህ ትርጉም አለ። ያን እኛ ትንቢት ተፈጸመ እዚህ ጋር። የእናንተ ግን እዚህ ጋር ትርጉሙንን ነው እሺ መታረድ ብቻ እርድ ብቻ ነው የሚታየኝ ምንም ኖ ኖ አይደለም አይደለም አሁን ወደ ሱን እንመጣልሻ ችግር እኔ መግባት አልፈልግም ነበር ወደ ንጽጽር ማለት ነው አንድ ነገር ነው የሞተልሽ አምላክ ነው የሞተልሽ አምላክ ከማን ጋ ሊያስታርቅሽ ነው እኮ አምላክ የሞተልሽ ከአምላክ ጋር ሊያስታርቅልሻ ከራሱም አካላዊ ቃል ነው የመጣው ስለዚህ ሞተልኝ ፈጣሪ ጋ ላስታርቀኝ ነው ምክንያቱም ስጋን ስለለበሰ በቃ ተረድተንሻል በቃ ተረድተንሻል ጨረስን ረቂቅ ማይክናስ አንቺ ማይክሽ የሚውት አርጊ ሞኖት ረቂቅ ቀጥል ወንድ ነው ረቂቅ ይም አረቂቅ በእስልምና ሃይማኖት አረፋ የምናከብረው ሚዩት አርግ ጂጂ አትረብሽ እኔ ደግሞ ስቋጣ ብትያልኩሽ በጣም ነው ማስጠል ነው መቆጣት አልወድም፣ ግን አንዳንዴ ቆንጠጥ ያስፈልጋል። ሚዩት አድርጊ ያልኩሽ፣ ሚዩት አድርጊ እሺ። የሚሳደብ ሰው የሚታረጋላችሁ እስካይ ብሉ። ምንም እንደዚህ መሳደብ አያስፈልግም፣ ሚዩት እናደርጋለን። ስድብ አይፈቀድም እሺ። አሁን ምን መሰለክ፣ ማኛ ሙስሊሞች አረፋን ስናከብር ነብዩ ኢብራሂም አላህ አንድያ ልጁን መስዋዕት አድርግልኝ አለው። ከዛ ነብዩ ኢብራሂም እሺ ብሎ መስዋዕት ሊያደርግ ሲል ከዛ አላህ የልቡን እንትን አይቶ በግ መስዋዕት እንዲያደርግ መስዋዕት ሰጠው። ፕላስ ደግሞ ሀጅም አለ። ይሄንን ምሳሌ በማድረግ እኛ አላህን እንትን ኢድ አረፋን እናከብራለን። ይህንን አሁን ያዝልኝ። ከዛ በኋላ ደግሞ ልክ አሁን እንደነገረችን ደግሞ ጂጂ አምላክ መስዋዕት ተደረገ ለምን ከአምላክ ጋር ሊያስታርቀን ስሜት ይሰጣል ብሩ ረወፍ በምንም ብታስበው ስሜት አይሰጥም አምላክ ከሆነ መማር ይችላል እኮ በቃ ምሬያችኋለሁ እኮ አምላክ ሞተ ከአምላክ ጋር ሊያስታርቀን ሀው ማለት እንዴት ነው ድራማ እንዴ አምላክ ነው ሞተዋ ጂጂ ይሉሽኒት እኛ ሀሳቢን አልተረዳ አምላክ ከአምላክ ከላይ ያስጠርቀን ሀሳቢን አልተረዳ ሆኑ ጨራሹ ይሽ ጥያቄ ልጠይቅሽ። ቆይ አምላክ ነው የሞተልሽ ለአንቺ አጢያታ አምላክ ነው ግን፣ በለበሰው ስጋ ያ ስጋ መዋቲ ስለሆነ የኔን ሞት ነው የያዘልኝ። ምክንያቱም ስለለበሰ የለበሰውን ስጋ አታመልኪውም። ታዋዶ ነው የለበሰው ስጋ ብሮ አምላክ ነው ማለት ነው ታመልኪዋለሽ፣ ስጋው እኮ ወልዴ ሞተልሽ፣ ከአብ ጋር ሊያስታርቅሽ አይደለ? እንዲ ከራሱም ጋር ስለዚህ ራሱን ያጠፋው። ዝም ብለህ ራሱን ያጠፋል አትበል። ምንድን ነው ራሱ ማጥፋት? ማየን ቃል ቆይ ቆይ ቆይ ቶ ቶ አሁን አያችሁ አይደለ? ወልድ የሚባለው አምላክ አብ ከሚባለው አምላክ ጋር ሊያስታርቃቸው ይሄ አምላክ ሞቷል፣ ከአምላክ ጋር ሊያስታርቅ እና እንግዲህ ይሄ ስሜት ሰጥቶሻል። ያኛው ስሜት ይታይ። አሁን ግን ስለ አረፋ በጣም ሰፋ ያለ ማብራሪያ ይሰጠሻል። አዳምጪ። ታላቁ ሰናምአንተ እንዴት ያለ ነገር ነው! ተጨማሪ ማብራሪያ ከፈለግሽ ይስጥሽ አልኩሽ። ሴንስ የሚሰጥ ነገር እናድርግ። በቃ በጠበጠችን እኮ ኮመንት ላይ በቃ እንኳን አደረሰ ብላ ተንጫጫች፣ እና በቃ ልትል ነው ብዬ አስገባት ማለት ነው። ከዛ እሷ በቃ ስሜት የሚሰጥ ነገር ፈለጋ ላይ ናት እና ያው በጣም ያስቃል። አምላክ ከአምላክ ጋር ሊያስታርቅ አምላክ ሞተ። ትንሽ ታሪኩን ብታወሳስበት አሪፍ ነበር። በጣም የሆነ ጂጂ እንደ ምን ደኤሴ ወአለይኩም አሰላም ወራህመቱላሂ በረከቱ። ይቅርታ አፈንኩክ። እእንኳን አደረሳችሁ፣ እንኳን አብሮ አደረሰን። በጣም እንወዳለን እናከብራለን። አላህ ይሁደዳችሁ። አልሐምዱሊላህ ያው እንትን ለማለት ፈልጌ ነው። ክርስቲያኖች ካሉ ጥያቄ ለእነሱ ነው። ነገ ነገ ማለት የሆነ አሁን እኛ አንድ ሁለት ደቂቃ ነው ማለት ጥያቄ ብቻ ነው። እንትን ብዬ ይሄዳለሁ። የሚመልስል ሰው ስለሌለ ሜዳ ላይ ጥያቄን በትነከው ከምትሄድ ነገ መጥተ ገልጽ ላይ እንትን እዚህ ላይ ይሰማሉ ብዬ ነው። ማለት አሁን እኛ ትንሣኤ ቀን ማለት እኛ መጨረሻ ቀን አንድ ፈጣሪ ነው የምናገኘው። ትንሣኤ ቀን እነሱ አሁን ጂሰስ እንትን ኮመንት ላይ እየሰማን አይደለም እያሉክ ነው። ሶስት ፈጣሪ ኮመንት ላይ እየሰማንህ አይደለም እያሉክ ነው። ክርስቲያኖች ነገና እያሉክ ነው። ነገ ዛሬ አንሰማም ነገ እንሰማለን ና እያሉክ ነው። አይታይክም ኮመንት ላይ እንደዛ ነው። እንደዛ አሉ። አይታይክም ታች ጽሁፉን አንብቡ። ለማንኛውም እንገናኛለን። አላህ ይወደዳችሁ። እሺ እሺ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢድ ሙባረክ ብያለሁ ሁላችሁን። ወአለይኩም ሰላሙ ወራህመቱላሂ ወበረካቱ አለይና። አልሐምዱሊላህ። ዛሬ በቃ የሚጠራን የለም። ዩኒም ብቻ ነው የሚበላው እኔና አንተ ብቻ አንተ እዛኛው ክፍል አይ አላችሁ እኮ፣ በመንፈስ ከኔ ጋ ናችሁ። ምን አልክኝ? እንጃ ለምን ዛሬ አናገኝክም? ንሻላ አትፈልግም። ንሻላ ካለ አይፈልግም ማለት ነው። እሺ ጄሮም፣ ጄሮም ካርለስ ሪኩስት ላክ ጄሮም ደውልልኛ። ችግር የለም ኧረ ተው በቃ ጠየቁ አንተ ፌመስ ሰው ለማግኘት እንትን ትላለን ዳር ዳር ትላለን እሺ ታላቁ ቀጥል እሺ ማፊ መልሳለሁ እሺ ራሻወር ነው የሚለው አይ ጄሮም ጄሮም የሚባል ልጅ ነበረ ጋብዥ ነበር አንድ የማታውቁትን እምነት ላስተዋውቃችሁ ነበረ። ጄሮም የለም መሰለኝ። ሼር አድርግለት ከፈለግ እንትን እንዳለ ሼር አድርጌለታለሁ። አይ ቲንክ የለም፣ በቃ ለማንኛውም ደህና ናቸው። አሁላችሁም ደህና ነን። አንተ እንዴት ነህ? አንተ መጥተህ ጠይቀኝ። እዚሁ አይደለ ያለህ? አብረኛ ለምንድን ነው እዚያው ላይ ነው የምትራገጠው? ባጃጅ የለም እየነገርኩ ይሁን አለ ለጣሊያን። እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኛ ደህና ነን። በዓል እንዴት ነው? ዶሮ ሠራክ? አዎ ተወው በቃ ተሳሽኝ። በዓል ደና ነው። እስካሁን ጤነኛ ነው ምንም አለና አላገኛችሁትም። እሺ ይሁን ግን ራሹ አይደለ፣ የፒኬን ዶሮ ሱሱ ቀምዞ ታውቃለች መሰለኝ። የፒኬ ዶሮ አለች ወይ? የፒኬ አንድ አድናቂ ያለና አስገቡ። የፒኬ ዶሮ እኮ እየሰማችሁት አይደል? ጠዋት ጀምሮ እስካሁን ሲጨውባችሁ ነበር። ጠዋት ነው ወይስ ከሰዓት ነው የጀመረው? የፒኬ ዶሮ እኮ ስትሰሙት ነው የነበረው። ቀልክ እኮ አይጠገምም። እሺ፣ ባድር ያስገባው አሚር አሚር፣ መጣ። አሚር ሰላም አለይኩም። ፒኬ እያናገረክ ነው፣ አናግረው ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። አሚረ ዛሬ እንዳትጀምረኝ አደራህን። ኢድ ሙባረክ ብያለሁ። እዛው ጠግህን ይዘ ምላሽን መለሰ። በቃ አርፈ ቁጭ። አይ ድምጽህን ልስማ ብዬ ነው። ታቸኛ አልተሰማኝምና ሚነላይዲን እንኳን አደረሰ። ሀቢቢ እንኳን አብሮ አደረሰን። አሁን ሰማኛ ማሻላ እሺ፣ እሺ። ከአፍታ ቆይታ በኋላ ተመልሰን እንመጣለን። እሺ፣ እሺ። እስኪ በዓል ላይ ብዙ የቆያችሁ ሰዎች የበዓል ገጠመኝ ካላችሁ እስኪ ተገር